ፋሚሊዎች እንዴት ናችሁ? ያዘው ጮክ ካላልክማ አይሰማም። ዛሬ ቪዲዮ የሚገርም ለየት ያለ ጊዜ፣ በአፍሪካ ደረጃ ለመጀመሪያ ጊዜ ለየት ያለ የባይስክል ጁስ የሚሰራበት የሚሸጥበት ቦታ ነው የመጣ ነው። የምንፈልገውን ጁስ እራሳችን የምንፈልገው ፍሌቨር፣ የምንፈልገው ፍሩት መርጠን እራሳችን ነው የምንሰራው። ፍሬሽ የሆነ የራሳቸውም የሆነ የቤቱም ደግሞ የራሳቸው ሚልክ ሼኮች አላቸው። እሱን ገብተን እናያለን ማለት ነው

ምናደርጋለን ሄደን ራሳችን ቤቱን ያለን ያሉን ራሳችን ስንሰራ እንግዲህ አቋቋክቺ ወይ ምንም ማይክ ገብተህ ቼክ እናደርገዋለን ማለት ነው። ወደ ቪዲዮ ደግሞ የምንገኘው ቦታ የት ነው የሚገኘው ካላችሁ፣ ቦሌ ቡልቡላ ወደ ማርያም

ወደ ማርያም ማዞሪያ ነው የሚባል አካባቢ አለ። ሪፌንቲ አፓርትመንት ላይ እንደገባችሁ መጀመሪያ እንደገባችሁ በስተቀኝ በኩል አለላችሁ። ናን ታረቀኝ ነው እንትኑ። እንደምታዩት እዩት፣ ይሄ ነው ልጆቹ እንደሚነዱት

እያንዳንዱ የምታዩት እዚህ ጋር የምታዋቸው ሆ ደግሞ እንዳለ እዚህ ጋር ያሉት ፍሩቶች እያንዳንዱ ተሰርተው ቁጭ የሚሉ ናቸው እ እንዳለ እያንዳንዱ የምታዩት ማለት ነው እዚ ሁሉም ላይ አሉ ሁሉም የምትፈልጉትን መርጣቸውን ትምትሉት የኛ ባይስኪሎችም ደግሞ እነኚህ ናቸው ራሳችሁ ነው እየነዳችሁ እራሳችሁን ትምትሏቸው

እንዳያችሁት እንግዲህ ባይስክሎቹ ፍሩት እንትኖቹ እንዳለ እንዳያችሁት፣ ቤቱ በጣም አሪፍ ነው። ለየት ያለው እና እንደዚህ ራሱን የቻለ እንደ ሆቴል ወይ እንደ ሬስቶራንት አይነት ነገር አለ። ፍሪ ነው፣ ስመጣ ኦፕን ነው። በቃ እንትኑ ኤሪያው ደስ ይላል። አሁን ምን እናደርጋለን? የራሳችንን ፍሩቶችን መርጥና

ነው ሁሉ እስከ መጨረሻ እራሴ ሰርቼ መብላት። አንድ ፍሌቨር መርጥና ግን በረዶ ቀስቀዘብር የበረዶ እዚህ ጋር ደግሞ የራሱ የሆነ ጌም አለው ተብለናል። ምንድነው ነው

ጨወት ጀምራል። እንደምሳሌ ይሄ ነው ማለት ነው። እስኪ ጀምር። ኧረ ፍሬ አለው ፍሬ

ቼክ ማድረግ ችላል። ከእነኝህ ውስጥ ምረጥ አንተ፣ እኛ ቀላቅል እንትናለን እንግዲህ

ሙዝ ይመጣል። ከዛ እዚህ ጋር ደግሞ ሚልክሼክ። ከዛ ራሳችን ነው ምንፈጨው ማለት ነው። ራሳችን ምን አይነት ለየት ያለ ሚክስ ፈጥር የራሴ ትሪ እንዳደረገዋል ለብቻ ሙዝ መካል እዚ ጋ ማንጎ፣ አናናስ እና በአናናስ ውስጥ አለ ሌላ ጋር ምንድን ያለው አሁን ደግሞ ሌላ

ሌላም ይጨመራል። ዛሬ ሌላ ታሪክ ፊትህን ፈጣሪ ይርዳል።

በነገራችን ላይ መንዳት ማችሉ ሰዎች እንግዲህ ይህንን መስራት አችሉ ማለት ነው።

ጂም እየሰራንም ስፖርታችን እየሰራን እየጠጣንም አንድ አይነት ማድረግ ይቻላል። አሁን እንግዲህ እስቲ አንተም ማለኮ የራስህም ማለ ይፈጫል። እዚህ ምልክ ወፍራም ነው።

አንተ ማንጎና ሙሉ ዮጉርትና ሙሉ ማንጎ ነው የሚሰራ። አዲስ ቴስት ነው። የኢንዲያን ሬሲፒ ነው ማንጎ

አዲስ ነገር ነው። ያ ይሄ ያው ይብሃ ያ አብርሽ ደግሞ ማንጎላሴ እዚህ ጋር ጨርሰ በጣም ስሙ ግን ምንድን ነው?

ሊኩዊድ ነገር ስለሚፈልግ ለመፍጨት ሳይክል መንዳት የማይችል ሰው አስፈጫ ነው። እዚህ አስፈጫ ችግር የለም። እንዳየኸው ቲክ ነው፣ ሌላ ምንም ነገር የለም። አይስክሪም መልክ እና ፎቶ እንግዲህ

በስራ ተቀምጠህ አየር ላይ አሽከርክረህ ብቻ የሚታሰር ነገር ያለ የሚ

ከዛ ማርም ደሞ ማለት ነው። ማንጎ ወተት፣ በሚፈልጉት መጠን ማር ታደርጋላችሁ። በጣም ጣፋጭ ስለሆነ እኔ አንድ ማንኪያ ይበቃኛል። አንተ ላይ በቃ ሌላ ምንም የሚጨምር ነገር የለውም

እንዳያችሁ ሶስታችንም ለየራሳችን ጁሶች ፈጭተናል። አዩብ፣ የአንተ ምንድን ነው? ስትሮቨሪ። ቤላ ማንጎላሴ፣ ቅዱስ ማንጎላሴ፣ አብሩሽ

ፍራም ነው ወይ? ገርማሽ በጣም ይውት። እኛ ደግሞ የሆነ ነገር እንጨምርበት። ካራሜል፣ ካራሜል አድርጊ፣ ካራሜል እናስጨምርበት

ማንጎ ላሴ፣ ስትሮቬል ቤላ ምንኛ ነው? አፍሮ ነው ወይም ዳንስ አለው የኔ ላይ ደግሞ

ካራሜል ቀላቅለው ሁሉም መሞከር ነው እንጂ። ስለዚህ አንተ ላይ አንተ ወይ ካራሜል አለ፣ ቸኮሌት አለ፣ ስትሮበሪ አለ

አብርሽ ምረት ቁሪ ጥቁር ነበር ምርጬ ከፈለግ አለ። አሁን ሶስታችንም ሰርተናል። ማንጎላሴ አብርሽ ስትሮቬላ

አሁን የእኔ ምንድነው አሁን ስሙ ማንጎላሴ እሱ ስሮቬላ ነው የእኔ ደግሞ ኖርማል ማንጎ

ማንጎታጎ ነው። ከእነሱም የሆነ የጃንግል እንትኖች አሉ። ማንጎታጎ፣ ትሮቤላ፣ ማንጎላሴ ማንጎላሴ። አዎ እኔም ለመጀመሪያ በጣም

ረላ እኔ ነኝ እንጂ። በነገራችን ላይ እዚህ ጋር ዘና እያላችሁ የተጠቀማችሁትን ነገር ይዛችሁ እዚህ ጋር ደግሞ ፍሪ ጌም አለው። እዚህ ጋር ፖይንቱ ቴል ላይ ካቁማችሁ ታግኙትላችሁ ማለት ነው። እና ፍሪ አላችሁ እዚህ ጋር ላይ ስታቁሙት ፍሪ እስም ይኖራችኋል እዛ ማለት ነው።

ላስት ከአንቧል አልሞክርም። በነገራችን ላይ ፉትን ያልናት ሁላችንም ጨርሰናል። በጣም አሪፍ ነው። ማንጎ ታንጎ ስሙ ራሱ ደስ ሲል ማንጎ ታንጎ ነው። የኔ በጣም አሪፍ ነው።

በዛ ደስ ይለው ደም ኤክስፒሪያንሱ ራስን የምትፈጨው ራስን የምትፈልጋቸው ፍርቶች የምትመርጠው፣ እና በጣም አሪፍ ደስ ይላል። እኔ ወድቻው ያኔ ለራሴ ተናግረ ላንተ

እዚህ ተፈጫላችሁ፣ እዚህ ፍሬሽ የሆነ ነገር ትወስዳላችሁ። በቃ አሪፍ ነው። ለስላ ጣፍጣል። ይመቻችሁ። ስለዚህ ማንጎ ላሴ፣ ማንጎ ታንጎ፣ ስትሮቨሪ ቤላ ያዘው አንዴ። ይመቻችሁ። እሊ ተጋባታል አይችለኝም ዝም ብሎ። በነገራችን ላይ የቲክቶክ አካውንት ስላላቸው የቲክቶክ አካውንታቸውን እዚህ ጋር አስቀምጥላቸዋለሁ። ሁላችሁም የገባችሁ ፎሎ ማድረግ እንዳረሱ ያዘው

ያዘው እንግዲህ እንዳያችሁት ሙሉ እዚህ ጋር እንዳያችሁት ነገር አሪፍ ኤክስፐሪንስ ነው፣ አዲስ የሆነ ነገር ነው፣ እንደ አፍሪካ ለመጀመሪያ ጊዜ። በቅርቡ ደግሞ አሪፍ የተለያዩ ጣፋጮች ስናክ ነገሮችን ለልጆች፣ ለወጣቶች ከዛ ለትላልቅ ሰዎች የሚሆን አሪፍ ስናክ ነገሮች በቅርቡ ይዘው ይመጣሉ ማለት። አድራሻው ቦሌ ቡልቡላ ወደ ማርያም ማዞሪያ ሜጃ ሪፌንሲ አፓርትመንት ላይ ነው። እንደገባችሁ ገና እንደገባችሁ በቀኝ

በኩል አለላችሁ ማለት ነው። የዛሬ ቪዲዮአችን የሚመስል 20 ሺህ ልንገባ ነው። ሰብስክራይብ አድርጉ። ያዘው